ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት ሰባት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ትናንትና አሰቃቂ መኪና አደጋ ደርሶባቸው ህይወታቸው ካለፉት መካከል የ11 ምዕመናን ስርዓተ ቀብር ዛሬ ተፈጽመዋል። በአማራ ክልል ሁሉም ግዛቶች ፋኖ ወታደሮችን እያሰለጠነና ውጊያዎችን እያካሄደ ነው። ጎንደር፣ ሸዋ፣ ጎጃም እና ወሎ ትንቅንቋ ይለዋል። በትግራይ የተፈጠረው ውጥረት በሰላም እንዲፈታ ኢሰመኮ አሳስቧል። ህወሃት ወታደራዊ ትርኢት እያሳየ ውለዋል። ዜጎ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 ትናንትና አሰቃቂ የመኪና አደጋ ደርሶባቸው ህይወታቸው ካለፉት መካከል የ11 ምዕመናን ሥርዓተ ቀብር ዛሬ ተፈጸመ። በትናንትና ሁለት ከአርባ ምንጭ ዝጊት አቡነ ገብረ መንፈስ ቅዱስ በዓለ ንግስ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በደሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ህይወታቸው አልፏል። ከባድ ጉዳት ደርሶባቸው ኦቶና ሆስፒታል በህክምና ላይ ከነበሩት 21 ሰዎች ደግሞ አራቱ ህይወታቸው ማለፉም ተዘግበዋል። በአጠቃላይ የሟቾች ቁጥር የመረጃ እስከተዘጋጀበት ጊዜ ድረስ 18 ምንጥ ደርሷል። ዛሬ የአስራ አንዱ ስርዓተ ቀብር በሻሸመኔ ከተማ ተፈጽመዋል። በሻሸመኔ በደብረ አሰቦ ተክለ ሃይማኖት ቤተ ክርስቲያን ስድስት ሰዎች፣ በልደታ ቤተ ክርስቲያን ሶስት ሰዎች፣ በቅዱስ ዮሐንስ ቤተ ክርስቲያን በወቅቱ መኪናውን ሲያሽከረክር የነበረው ሹፌርና ታዳጊ ልጁ፣ በአጠቃላይ የአስራ አንዱ ምዕመናን ስርዓተ ቀብር መፈጸሙ ተረጋግጧል። የቀሪዎቹ ስርዓተ ቀብርም በልዩ ልዩ ምክንያቶች በነገ ውለት እንደሚደረግ ከቤተሰቦቻቸው ማጣራት ተችሏል። በቀብር ስነ ስርዓቱ ላይ የሃይማኖት መሪዎች እንዲሁም በርካታ ቁጥር ያላቸው የከተማው ነዋሪዎች ከተለያዩ አካባቢዎች ለማጽናናት

በአማራ ክልል ሁሉም ግዛቶች ፋኖ ወታደሮችን እያሰለጠነና ውጊያዎችን እያካሄደ ነው። በሰሜን ወሎ ዞን ጋዞ ወረዳ ከፍተኛ ቁጥር ያለው የሚሊሻ አድማ ብተናና መከላከያ የወረዳው መቀመጫ በሆነችው ስታይሽ ከተማ ዛሬ መጋቢት 7 2017 ዓም ከእኩለ ሌሊት ጀምሮ እስከ ንጋት ድረስ የዘለቀ ከባድ ውጊያ ከፋኖ ጋር ማካሄዳቸውን የከተማ ነዋሪዎች ተናግረዋል። ውጊያው የተካሄደው በከተማ የወረዳ አስተዳደር ጽሕፈት ቤት በሚገኝበት አካባቢ፣ እንዲሁም የሚሊሻና አድማብተና አድማ ብተና አባላት ሰፍረውበት በነበረው ካምፕ ላይ ሲሆን በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸው ተነግሯል። ከሚሊሻና አድማብተና አባላት በተጨማሪ በከተማዋ ሰፍሮ የነበረው የአገዛዙ ወታደር አመራሮች ውጊያው ከመጀመሩ ጥቂት ደቂቃዎች በፊት በከተማዋ የሚገኘውን የኢትዮጵያ ንግድ ባንክን ዘርፈው ገንዘቡን በፓትሮል ጭነው ወደ ጋሸና ከተማ መሸሻቸው ታውቋል። መሸሽና መምለጥ ያልቻሉ በርካታ አድማብተናና ሚሊሻዎች በዚህ ውጊያ ተገድለዋል። በተመሳሳይ በወልዲያ ከተማ ዙሪያ የከባድ መሳሪያ ድብደባ እየተካሄደ መሆኑን የተነገረው ከወልዲያ ከተማ ከስቴዲየም አካባቢ በመሆን ወደ ተለያዩ አቅጣጫ ማስታወቂያዎች ከባድ መሳሪያዎች እየተተኮሱ መሆኑንም ነው ነዋሪዎች የገለጹልን። መድፍ ዙ 23 እና ድሽቃን ጨምሮ ጨምሮ አማዬና ሜንጫ ተብለው ወደሚጠሩ አካባቢዎች እየተተኮሰ ነው። በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ትናንት መጋቢት 6 2017 ዓ ም ከምሽት አንድ ሰዓት ተኩል ገደማ አረርቲ ከተማ ሰንጥቀው በመግባት በ02 ቀበሌ አርሴማ አካባቢ የአገዛዙ ጥምር ጦር ላይ ጥቃት ፈጽመዋል። የፋኖ ኃይሎች የአገዛዙ ጦር ምሽግ የሚይዝበትን ቦታ ቀድሞ በመያዝ ወደ ምሽጉ በመጣው የብልጽግና ጦር ላይ ጥቃት ፈጽመዋል። በዚህ ጥቃት የአገዛዙን መቶ አለቃ ጨምሮ ሌሎች ወታደሮች ተገድለዋል። በዚህ የተበሳጨው የአገዛዙ ጦር በርካታ ኃይሉን ውስጥ አገር ቀበሌ ወደ ተባለ ቦታ ይዞ ቢገባም በጨበጣ ጭምር በተካሄደ ውጊያ ከፍተኛ ቁጥር ያለው ኃይል ሙትና ቆስለኛ ሆኖበታል። በተመሳሳይ የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ሚኒሊክ ሻለቃ ለተከታታይ ሶስት ወራት ያህል ያሰለጠናቸውን ልዩ የኮማንዶ አባላት በድምቀት አስመርቋል። የምርቃት ፕሮግራሙ ዛሬ መጋቢት 7 2017 ዓ.ም ከጠዋቱ ሁለት ሰዓት ጀምሮ በሸዋ ከሰም ኮረማሽ በእምዬ ምኒልክ የጦር ግምጃ የተካሄደ ሲሆን የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ከፍተኛ አመራሮችና አባላት ተገኝተዋል። በጎጃም ቀጠና ደግሞ የአማራ ፋኖ በጎጃም ስምንተኛ ላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በእናርጅ እናውጋ ወረዳ ሳፈቅዳ ቀበሌ ከሌሊቱ 10 ሰዓት እስከ 11 ሰዓት በአገዛዙ ካምፕ ላይ ሰርጎ በመግባት ጥቃት ፈጽመዋል። በዚህም ቀላል የማይባል የአገዛዙ ኃይል ሙትና ቆስለኛ ሆኗል። በሌላ በኩል በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ ከንጋ ጀምሮ በተደረገ ትንቅንቅ የወረዳው መቀመጫ የሆነችው በኋላ ከተማ በፋኖ ቁጥጥር ስር መግባቷ ተሰምተዋል። ከተማዋ የዜና እስከተጠናከረበት ሰዓት ድረስ በአማራ ፋኖ አንድነት በጎንደር ንስር በለሳ ቅጣው ውጅጉ ክፍለ ጦር ስር የምትገኝ ሲሆን የፋኖ አባላቱ የውጊያውን አድማስ እያሰፉ በብልጽግና ኃይል ላይ ከባድ ጥቃት እየሰነዘሩ መሆኑ ነው የታወቀው። በጎንደር ከተማ ጠዳ ክፍለ ከተማ ዛሬ ለሊቱ ውጊያ ሲካሄድ እንዳደረም ተነግረዋል። በዚህ በጠዳ ክፍለ ከተማ ሲካሄድ በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ሆኖም ፋኖ በጎንደር ከተማ ዙሪያ አድፍጦ እንዳለ እየተነገረ ነው። በትግራይ የተፈጠረ ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ በትግራይ ክልል በሁለት የህወሃት ቡድኖች መካከል የተፈጠረ ውጥረት የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰት ስጋት የሚፈጥር በመሆኑ በሰላም እንዲፈታ አሳስበዋል። ኢሰመኮ በመግለጫው አቶ ጌታቸው ግድ ከጣሉ በኋላ የህወሃት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ለታ ሳይንሳዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥረዋል ብለዋል። ኢሰመኮ እግዱን ተከትሎ በተነሳው ግርግር በክልሉ ሰዎች መቁሰላቸውን መታሰራቸውና በመቀሌና በአዲግራት የአስተዳዳሪዎች ቅየራ መደረጉን ጠቅሷል። በሌላ በኩል ጀኔራል ምግበይ ኃይለን ጨምሮ ሌሎች በጊዜያዊ አስተዳደሩ የታገዱት የህዋት ጀኔራሎች በተገኙበት በዛሬው ዕለት ወታደራዊ ትርኢት በአድዋ ከተማ ተካሂደዋል። ይህ ወታደራዊ ትርኢት የመጽሐፍ ምረቃን አስታኮ የተካሄደ ቢሆንም የህዋት ጀኔራሎች ግን የጦር ዝግጅታቸውን እንዳልተቋረ ረጠ ለማሳየት እየተጠቀሙት ነው ተብሏል። የህወሃት ጀነራሎችም በርካታ ኮማንዶ አስመርቀናል ብለዋል በዛሬው እለት። በሌላ በኩል ደግሞ ዛሬ ጠዋት በትግራይ ደቡባዊ ዞን መሆኒ ከተማ የህወሃት አርሚ 23 ጦር በንጹሃን ላይ ተኩስ ከፍቷል የሚል መረጃ ወጥቷል። በዚህም ከጦሩም ሆነ ከታጣቂዎቹ በኩል የሰባት ሰዎች ህይወት ማለፉን እየወጡ ያሉ መረጃዎች ጠቁመዋል። የኤርትራ ዜጎች ወደ አሜሪካ እንዳይገቡ ከታገዱ ሀገራት ዝርዝር ተካተቱ። የትራምፕ አስተዳደር አርባ ሶስት ሀገራት ላይ የቪዛ እገዳ መጣሉ ተነግሯል። እግዱ ሶስት ክፍሎች ያሉት መሆኑን ጊዜያዊ እቅዱ እንደሚያሳይ ተዘግቧል። በዚህም በመጀመሪያው ምድብ ሙሉ ለሙሉ ወደ አሜሪካ እንዳይገቡ የተከለከሉት ውስጥ አፍሪካ ሶማሊያና ሱዳን ይጠቀሳሉ። ሰሜን ኮሪያም በዚህ ዝርዝር ውስጥ ተካታለች። በከፊል እግዱ ከተጣለባቸው ሀገራት መካከል ደግሞ ኤርትራ፣ ደቡብ ሱዳን እንዲሁም ማይናማር ይገኙበታል። በዚህም የእነዚህ ሀገራት ዜጎች በቱሪስት በትምህርትና መሰል ቪዛዎች ተከለ ለማስተካከል ክለዋል። ሌሎች ወደ 26 የሚደርሱ ሀገራት ዜጎች ደግሞ የጸጥታ ሁኔታቸው ወይም ለአሜሪካ መንግስት በስልሳ ቀናት ውስጥ በሚሰጡት መረጃ ላይ ተንተርሶ የሚወሰን እግድ ቀርበዋል። በሌላ ኤርትራን በሚመለከት መረጃ ደግሞ የኤርትራ መንግስት ልሳኔ ሆነው አዳስ ኤርትራ ይዞት በወጣው ዘገባ ኤርትራ ጦርነት አትፈልግም ሲል አትቷል። ኤርትራ በዚህ ጋዜጣ በኩል ባሰራጨችው መረጃ ከፋኖና ከህዋት ጋር አላት ስለሚባለው ግንኙነት አንስታለች። ኤርትራ በዚህ መንገድ በሰጠችው መረጃም ከፋኖ ጋር ግንኙነት እንዳላትና ፋኖን እንደምትረዳ ተደር አድርገው የሚቀርበው መረጃ ሀሰት መሆኑን አንስታለች። እንዲሁም ከህወሓት ኃይሎች ጋር ግንኙነት አላት በሚል የሚነገረውን ማስተያየት አስተባብላለች። ሆኖም ከአብይ ጋር የተካረረ ፍጥጫ ውስጥ የገቡት ኢሳያስ አፈወርቄ ከብልጽግና ጋር ጦርነት ሊጀምሩ ነው በሚባሉበት ወቅት ከፋኖና ከህወሓት ጋር በይፋ ግንኙነት ጀምሬያለሁ እንደማይሉ ይታወቃል። ሆኖም በዚህ ጋዜጣ የጦርነት እንቅስቃሴዎች እንዳሉና ቅስቀሳዎች እንደሚደረጉ በተለያየ መንገድ እየተገለጸ ነው ሲሉ የሻዕቢያ ሰዎች ጦርነት አይቀሬ መሆኑን ጠቆም አድርገዋል። ሓዳስ ጋዜጣ ለኤርትራ መንግስት ልክ እንደ ህወሓቱ ወይን ጋዜጣ ነው። የኤርትራ መንግስት አቋም ከሚገለጽባቸው ሚዲያዎች መካከልም አንዱ ነው። እስራኤል በጋዛ በፈጸመችው ጥቃት ሶስት ጋዜጠኞችን ጨምሮ አስራ ስድስት ፍልስጤማውያን ተገደሉ። በሰሜናዊ ጋዛ ቤት ላህያ ከተማ በተሽከርካሪ ላይ የተፈጸመው የአየር ጥቃት ሶስት ጋዜጠኞችን ጨምሮ የዘጠኝ ፍልስጤማውያንን ህይወት ቀጥፎ በርካቶችን ማቁሰሉ ተነግሯል። ተሽከርካሪ ውስጥ አልካሂር የተሰኘ የእርዳታ ፋውንዴሽን በቤት ላህያ ከተማ የሚያደርገውን ድጋፍ ሽፋን የሚሰጡ ጋዜጠኞችና ሌሎች ሰራተኞች እንደነበሩ ነው ሚኒስቴሩ የጠቀሰው። የእስራኤል ጦር በበኩሉ ተሽከርካሪ ውስጥ የነበሩ ሽብርተኞች ያላቸው ሰዎች ድሮን ማንቀሳቀስ መንቀሳቀሳቸውን በአካባቢው ለሚገኙ የእስራኤል ወታደሮች የደህንነት ስጋት በመደቀኑ ጥቃቱ መፈጸሙን ገልጿል። ስድስቱ ህይወታቸው ያለፈ ፍልስጤማውያን የሐማስ አባላት መሆናቸውንና ና የተወሰኑት ታጣቂዎች በጋዜጠኝነት ሽፋን የሽብር ተግባር የሚፈጽሙ መሆናቸውንም ነው ያስታወቀው። የአየር ጥቃቱ በጥር 19 2025 መተግበር የጀመረው የጋዛ ተኩስ አቁም አደጋ ላይ መውደቁን ያሳያል ተብለዋል። የፍልስጤም የጤና ባለስልጣናት እስራኤል በተኩስ አቁም ስምምነቱ ወቅትም ጥቃቷን እንዳላቆመች ይናገራሉ። የጋዛ የመንግስት የሚዲያ ጽህፈት ቤት ኃላፊ ሰላማ ማሩፍ የእስራኤል ጦር ለትናንቱ የአየር ጥቃት ያቀረበው ምክንያት ውድቅ አድርገዋል። በድንኳን ውስጥ ለተጠለሉ ሰዎች ድጋፍ ለማድረስ ሲንቀሳቀሱ የነበሩ ቡድን አባላት ሁሉም ንጹሐን ናቸው። በተከለከለ ስፍራ አልነበሩም። ለእስራኤል ወታደሮች ምንም አይነት ስጋት የሚደቅን ተግባር አልፈጸሙም ብለዋል። እስራኤል በማዕከላዊ ጋዛ ጆሃር ኤል ሌክ ከተማ በፈጸመችው ጥቃትም ሁለት ፍልስጤማውያን መገደላቸው ተገልጸዋል። የእስራኤል ጦር ግን ስለ ጥቃቱ የማውቀው ነገር የለም ማለቱን ሮይተርስ ዘግበዋል። ሐማስ በጋዛ ተኩስ ለማቆም ስምምነት ከተደረሰ ወዲህ እስራኤል